ጤና ይስጥልን፣ እንዴት ናችሁ የፖድካስቱ ቤተሰቦች? በያላችሁበት ሰላም እንድትሆኑ ምኞቴ ነው። የዛሬው የመኳንንት በርሄ ፖድካስት ደግሞ ትኩረት የምናደርገው በአንድ የወደፊት ተስፈኛ ወጣት ተጫዋች ላይ ይሆናል። ይሄ የወደፊት ተስፈኛ ወጣት ተጫዋች ምናልባት በቀጣዮቹ ዓመታት በዓለም እግር ኳስ ውስጥ በትልቁ ገኖ ልንመለከተው የምንችለው ወጣት ነው። የዚህ ተጫዋች የእግር ኳስ እድገት ፈጣን ነው። ክለቡ አርሰናል እግር ኳስ ክለብም እንደሚለው የዚህ የተጫዋች አቅም ጄኔሬሽናል ታለንት ነው ይለዋል። ጄኔሬሽናል ታለንት በትውልድ አንዴ የሚፈጠር ማለት ነው። በትውልዶች መካከል ውስጥ የሚመጡ አቅም ያላቸው ተጫዋቾች የሚያሳዩትን እንቅስቃሴ ተከትሎ የሚሰጣቸው ስም ነው። ይሄ ጄኔሬሽናል ታለንት ማለት ነው። ማክስ ዶማን ምንድን ነው ከሌሎቹ እንዲለይ ያደረገው? የዚህ ተጫዋች አቅም በምን መንገድ ይገለጻል የሚለውን ለማየት እንሞክራለን በተለይ የአርሰናሉ አሰልጣኝ ሚኬል አርቴታ ስለዚህ ተጫዋች ሲናገር ከሚያነሳቸው ሀሳቦቹ ጋር አብረን የምናርፍ ይሆናል። በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለው። ለፖድካስቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ላይክ እና ሼር ማድረጋችሁን ግን አትዘንጉ። ላይክ እና ሼር ባድረጋችሁ ቁጥር ለሌሎች የመድረስ እድል ስላለው ለሌሎች እንዲደርስ ላይክ ሼር ማድረጋችሁን እንዳትዘነጉ። ማክስ ዶመን በእግር ኳስ እንግዲህ በቅርብ ጊዜ ከተመለከት ናቸው አቅም ያላቸው ተጫዋቾች መካከል አንዱ መሆኑን እየተመለከት ነው። በእርግጥ ስለዚህ ልጅ ፕሮግራም የሰራሁት የዛሬ 98 ወር አካባቢ ነበር። የምታስታውሱ ከሆነ ስለ ተጫዋቹ ሰፊ ፕሮግራም ሰርቼ ነበረ። ምናልባት በቀጣዮቹ ዓመታት በእንግሊዝ እግር ኳስ ውስጥ ትልቅ ትኩረት ከሚያገኙ በእንግሊዝ እግር ኳስ ውስጥ ከፍተኛ የሆነ የእግር ኳሱን አካሄድ የሚና ለውጥ ሊያመጡ የሚችሉ ሽፍቲንግ ላይ አቅም ያላቸው ተጫዋቾች ብዬ ሰርች የለት ነበር እና ሲግኒፊካንት ነው። የዚህ ተጫዋች በዓለም እግር ኳስ ውስጥ ኢንትሮዲውስ መደረግ ሲግኒፊካንት ነው። በጣም ከፍተኛ የሆነ ቦታ ያለው ነው የዚህ ተጫዋች ትኩረት። ያው ሚዲያው ስለሱ ብዙ ነገር እያወራ ነው። እንደምታውቁት የዓለም የእግር ኳስ ሚዲያ አብዛኛውን የተቀመጠው ማለት እንችላለን እንግሊዝ ውስጥ ነው። በተለይ ደግሞ እንግሊዞች ስለራሳቸው በጣም ብዙ ነገሮችን ያወራሉ። ስለዚህ ልጅ ግን ሲያወሩ ብዙ ነገሮቹ የተጋነኑ አይደሉ። ያው የተጋነኑ ፖይንቶች ሊኖሯቸው ይችላሉ። የዜና ጻጻፎቻቸው የቃላት አጠቃቀሞቻቸውን በተመለከተ ትንሽ የጎሉ ነገሮች ሊኖሩ ይችላሉ። ግን ምንም ስህተት የለው ተጫዋቹ እኔ እስካሁን ድረስ ምናልባት ከአለፉት ሰባት ስምንት ዓመታት በኋላ ሁለት ተጫዋቾች በዓለም እግር ኳስ ውስጥ በጣም በተሻለ ጥራት በጣም በተሻለ አቅም እንድመለከታቸው ገፋፍተውኛል፣ እያየዋቸውም ነው። የመጀመሪያው ላሚኒ ያማል ነው። ሁለተኛው ተጫዋች ግን ይሄኛው ተጫዋች ነው። አቅሙ በጣም የሚደንቅ አቅም ያለው ተጫዋች ነው። በተለይ የተጫዋቹ በራስ መተማመን እጅግ በጣም ከፍተኛ የሆነና ከቡድን ጓደኞቹ አስፈላጊ እንቅስቃሴ ጀርባ የሚኖረውን የኳስ እንቅስቃሴ መረዳት ለተመለከተ ተጫዋቹ የ15 ዓመት ተጫዋች አይመስለውም። ተጫዋቹ በአውሮፓ ቻምፒየንስ ሊግ በ15 ዓመት 38 ቀናቶች ኖቬምበር 4 2025 ላይ ተሰልፎ ተጫውቶ በቻምፒየንስ ሊግ የቻምፒየንስ ሊግ ያንገስት ኤቨር ፊቸር ያደረገ ተጫዋች ሆኗል። እንግዲህ ይሄ የምንጊዜም የቻምፒየንስ ሊግ በእድሜ ትንሹ ተጫዋች ነው የሆነው። እንግዲህ ከነ ላሚንያማል ሁሉ ያነሰ እድሜ ነው የነበረው ማለት ነው በቻምፒየንስ ሊጉ ሲሳተፍ ማለት ነው። ኢቭን በቻምፒየንስ ሊጉ መሳተፉ ብቻ ሳይሆን በቻምፒየንስ ሊግ፣ የፕሪሚየር ሊግ፣ የኤፍ ኤል ካፕ ውድድሮች ላይም ቀድሞ በመሳተፍም በአርሰናል እግር ኳስ ክለብ ታሪክ ቀዳሚ ከሚባሉ ተጫዋቾች መካከል አንዱ ነው። ለምሳሌ የኢኤፍኤል ካፕ ከብራይተን ጋር ኦክቶበር ላይ የተደረገው ጨዋታ ላይ ሲሰለፍም በዛ ውድድር የመጀመሪያው የአርሰናል ያንግስተር ተጫዋች ሆኗል። በነገራችን ላይ የዩኤፍ የዩዝ ሊግ ላይም በ14 ዓመቱ ጎል አስቆጥሯል። ይህም በአውሮፓ የወጣቶች የቻምፒየንስ ሊግ ውድድር ላይ ቀድሞ ጎል በማስቆጠር በእድሜው ትንሹ ተጫዋች ሆኖ በእድሜው በጣም ያነሰው ተጫዋች ሆኖ ቀድሞ ጎል በማስቆጠር ታሪክ የሰራ ተጫዋች ነው። ይህን ተጫዋች በተመለከተ ኢያን ራይት የሚናገረው ነገር አለ። ከአቅሙ በላይ ድሪብል የሚያደርገው ተጫዋች ነው የሚለው። ከአቅሙ በላይ ድሪብል የሚያደርገው ተጫዋች ነው ይለዋል። እንዳውም እሱ ሲናገር ምንድን ነው የሚለው በእኔ እድሜ በእርግጠኝነት ይሄንን ለማድረግ አይደለም ለማሰብ ስለመቻሌ ራሱ እርግጠኛ አይደለሁም ይላል እሱም ያደርጋቸውን ነገሮች ለማድረግ ስለማሰብ ነው የሚለው ይህን ሰው በጣም በራስ መተማመን ያለው ነገሮችን ለማሸነፍ ሁሉም ነገር የተሰጠው በተለይም ደግሞ ከኳስ ጋር ያለው ምቾት በቀጣዮቹ አመታት አደገኛው ተጫዋች እንዲሆን የሚያስችለው ኳሊቲ እንዳለው እንድገነዘብ አድርጎኛል። የሚለው ኤያንድራይት፣ እንዲያውም ኤያንድራይት ከአለን ሽረር ጋር በነበረው ቆይታ ስለዚህ ተጫዋች ሲያወራ ምንድን የሚለው በቀጣዮቹ ሶስትና አራት ዓመታት የአርሰናልን የአውሮፓ ኤሊት ቡድንነት ከሚያስቀጥሉ ተጫዋቾች መካከል አንዱ ይሄ ነው ይለዋል። ሁሉም ነገሮቹ አሉት ይለዋል። በራስ መተማመን አለው፣ እስኪሉ አለው በቡድን እንቅስቃሴ ውስጥ ቶሎ የመግባት አቅም አለው። የቡድን ጓደኞቹ ወደሱ የጨዋታ ሲስተም፣ ወደሱ የጨዋታ ስትራቴጂ በማምጣት ምቾት እንዲሰማቸው የማድረግ አቅም አለው ይለዋል። ሚኬል አርቴታም በዚህ ተጫዋች ላይ ያለው እምነት በጣም ከፍተኛ ነው። ስለ ማክስ ደውማን ሲናገር ሄዝ ሪሊ ኤክሴፕሽናል ኤክሴፕሽናል ታለንት ነው ነው የሚለው ብዙ ተጫዋቾችን ያውቃል፣ ብዙ አቅም ያላቸው ልጆች ያሰራል። በሱ እድሜ በዚህ ደረጃ ይሄንን ነገር ይዞ በመገኘቱ ዋን ፓርት ኦፍ አውር ዌፐን ነው የሚለው። በእኛ በቀጣዮቹ ዓመታት ለምንፈልጋቸውና ለምንሰራቸው ለምናቅዳቸው ነገሮች በሙሉ የዚህ ተጫዋች መኖር በስኳዳችን ውስጥ በዚህ ሌቭል፣ በዚህ የእሱ እንቅስቃሴ ዕድገት ውስጥ መገኘት ለእኛ በጣም መሰረታዊ የሚባለው ነገር ነው ብሎ ይናገራል ሚካኤል አርቴታ በእርግጥም ማክስ ዶማን በእግር ኳስ ውስጥ አሁን እየተመለከት ናቸው ካለን እየተመለከት ናቸው እየመሰጡን ከሚገኙ ኳስ ተጫዋቾች መካከል አንዱ ነው እስኪ ዚህን ተጫዋች ወደ አራት ሶስት የሚጠጉ ኳሊቲዎቹን ልንገራችሁ የመጀመሪያው የዚህ ተጫዋች ትልቁ ኳሊቲ በጠባብ ስፔስ ኳስ ኮንትሮል አድርጎ ቀጣዩን ሂደት የሚመራበት ድፍረቱና ቪዥኑ ነው። በኳስ ጨዋታ እንቅስቃሴ ውስጥ የኳስ ተጫዋቾችን የእግር ኳስ ሂደት ከሚያቀሉ፣ የኳስ ተጫዋቾችን አቅም ከሚያጎሉ የተጫዋቾች የግል ኳሊቲዎች መካከል አንዱ ይሄ ነው። በተለይ በጠባብ ወይም ደግሞ በታፈኑ ቀለበት ውስጥ ባሉ ሁኔታዎች ውስጥ እነኚህን ሁኔታዎች በማሸነፍ ወደ ቀጣዩ እንቅስቃሴ የሚደረገው ሂደት የአእምሮን ደረጃ የሚለካ ነው ይባላል። ብዙውን ጊዜ በተለይ በወጣት ተጫዋቾች ውስጥ ደግሞ ይሄ ነገር የሚደረግ ስላልሆነ ያን ኳሊቲ የሚያደርጉ ተጫዋቾች፣ በተፈጥሯቸው ስኪሉ ያላቸው ተጫዋቾች እንደሆኑ ይታመናል። ማክስ ዶመን ተቀይሮ በገባባቸው የፕሪሚየር ሊግ ትልቅ ጨዋታዎችም ሆነ የቻምፒየንስ ሊግ ጨዋታዎች እንዲሁም ቋሚ ሆኖ በተሰለፈበት የኤፍኤል ካፕ ጨዋታ ላይ የነበረው አንዱ ትልቁ አቅም ምንድን ነው? ተጫዋቹ ማድረግ የሚችለውን ነገር ማድረግ ካለበት በላይ ነው የሚያደርገው። ይሄ የተጫዋቹ እድገት የተጫዋቹ የተሻለ በቀጣዮቹ እንቅስቃሴው ላይ ያለው እርዳታ የቡድን ጓደኞቹን ነፃ የሚያወጣበት አቅም የሚለካው ኳሊቲ አለ ማለት ነው። የኳሊቲ ደረጃ ላይ ለመድረስ አንድ ተጫዋች ከእድሜው ጋር መታገል አለበት። ከእድሜው ከፍ እያለ በተለይ 18 የ19 ዓመት በሚሆንበት ሰዓት ያ ኳሊቲው አድጎ የተሻለ ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን እንደ ማክስ ዶማን አይነት ገና ልምድ የለለው በፕሪምየር ሊጉም ሆነ በሌሎች ትልልቅ ውድድሮች ላይ ራሱን ለማሳየት እድል የሚፈልግ ገና ጊዜ የሚፈልግ አይነት ተጫዋች ግን በዚህን ያክል ፍጥነትና በዚህን ያክል ደረጃ መገኘቱ እጅግ በጣም የሚያስገርም ነው። ስለዚህ ከአንድ ለአንድ ግንኙነቶች ከጋራ አፈና ወጥቶ ወደ ሌላ የሪሲቪንግ ፖይንት ኦፍ አንግል በመሄድ ቀጣዩን ሂደት የሚያዘጋጅበት ቀጣዩን እንቅስቃሴ የተሻለ ውጤታማ ለመሆን የሚያስችለውን ደረጃ የሚገነባበት እውቀቱ ተጫዋቹን ይበልጥ ተፈላጊ አድርጎታል። ይበልጥ ይበልጥ ተደናቂ ተጫዋች አድርጎታል። ሁለተኛው የዚህ ተጫዋች አቅም ፉል ቴክኒካል ኤቢሊቲ፣ ሙሉ የሆነ ቴክኒካል ተጫዋች ነው። ተጫዋቹ የአንድ ለአንድ ግንኙነቶችን ማሸነፉ ብቻ ሳይሆን ተጫዋቹ በሜዳው ውስጥ አንድ የአማካኝ ተጫዋች የሚያስፈልገውን ነገር በሙሉ ያለው ነው። ለምሳሌ ጫና ይሸከማል፣ ጫና ያሸንፋል። ከመሃል በፔኔትሬሽን እንደገና ይወጣል። የመጨረሻ የስፕሊት ፓስ ሜከርም ሆኖ ያገለግላል። ወይም ደግሞ የመጨረሻውን በመስመሮች መካከል የሚገኙትን እነዛን የማጥቂያ መንገዶችን በማዘጋጀት እነዛ የማጥቂያ መንገዶች የተሻለ ጥራት ያላቸው እንዲሆኑ በመርዳት የቡድን እንቅስቃሴው የተሻለ ከተጋጣሚ በላይ ብልጫ እንዲኖረው በማድረግ የሚያገለግል ተጫዋች ነው። ይሄ ተጫዋች ስለዚህ የስፕሊት ፓስ ሜከር ነው። ጫና ተሸካሚ ነው። በአማካኝ ክፍሉ ላይ የሚፈጠሩትን እነዛን አስቸጋሪ ሁኔታዎችን በማሸነፍ ለነዛ አስቸጋሪ ሁኔታዎች ምላሽ የሚሰጥም የተለየ አቅም ያለው ተጫዋች ልንለው እንችላለን። ማክስ ዶማን የማክስ ዶማን ብቃት እንዲሁ በቀላሉ የሚታይ ስላልሆነ ማለት ነው። አሁን ላይ የፋስት ትራክ ከሆኑ ወጣት ተጫዋቾች መካከል አንዱ ነው። በቃ በፍጥነት እያደጉ ከሚገኙ ወጣት ተጫዋቾች መካከል አንዱ ነው። በእርግጠኝነት ከወራቶቹ በኋላ ምናልባትም የስኪል ማኔጅመንቱ አርቴታ የሚስተካከል ከሆነና በዚህ የስኪል ማኔጅመንት ውስጥ የሚጠቀማቸውን ተጫዋቾች በደንብ በሚገባ በስርዓት የተሻለ እድል እንዲያገኙ የተሻለ አቅም እንዲኖራቸው ከሚያደርግበት አሰራር ጋር በደንብ የሚታረቅ ከሆነ የተጫዋቹ አቅም የተለየ ነው። አምና እንደምታስታውሱት አንዱ የአርቴታ ትልቁ ችግር የነበረው ምንድን ነው? የስኪል ማኔጅመንት ችግር ነበረበት ብሎ ይታሰባል። በተለይ በንደነ ኤተን ዋኔሪ አይነት ተጫዋቾች የነ ኦደጋርድ መጎዳት የሚፈጥረውን ክፍተት በንደነኛ አይነት ተጫዋቾች የመሙላት እድል ነበረውና ይሄን እድል ግን በሚገባ አልተጠቀመም ተብሎ በተደጋጋሚ ትችቶች ይሰነዘሩበት ነበርና ከእነኚህ ትችቶች የሚያመልጥበትን አፈጻጸም ዘንድሮ ተግባራዊ የሚያደርግ ከሆነ ተጫዋቹን የሚጠቀምበት አቅሙ ተጫዋቹን የሚጠቀምበት የራሱ የሆነ ውሳኔ ካለው በተለይ ለኮቾች ትልቁ ወጣት ተጫዋቾች ላይ እንዲተገበር የሚፈልገው ምንድን ነው የውሳኔ ችግሮቻቸውን ማስተካከል ይኖርባቸዋል ውሳኔዎቻቸው ላይ እርግጠኛ መሆን ይኖርባቸዋል የውሳኔ እርግጠኝነት የሚያስፈልገው ለምንድን ነው አብዛኛውን የቡድን ግንባታ በኮቾቹ ድርሻ ላይ የተንጠለጠለ ስለሆነ፣ ስለዚህ ውሳኔው ላይ ኮቹ የሚኖረው ተጽዕኖ እንዲሁ በቀላሉ የሚተነተን አይደለም። ስለዚህ ይሄንን ማስተካከል የሚችልበት ሲዝን ካሳለፈ፣ ዘንድሮ ምናልባት ምናልባት ያደገ ነገር በአርሰናል ልንመለከት እንደምንችል ምልክቶች አሉ። ስለዚህ ዲሲሽኑ ከአሰልጣኙ ጋር የሚገናኝ ይሆናል ማለት ነው። የአሰልጣኙ ውሳኔ ነው የተጫዋቹን አቅም የማሳደግ የተጫዋቹን አቅም የተሻለ የማጉላት በቡድን እንቅስቃሴ ውስጥ የተሻለ ተጫዋች እንዲሆን የማድረግ ወደ ቡድኑ ሲነርጂካል ፕሌይ የጋራ የቅንጅት ጨዋታ እንዲመጣ የማድረግ ስራን የሚሰሩት እነሱ ናቸው። ስለዚህ አሰልጣኞች ትልቅ ሚና ይኖራቸዋል ማለት ነው። ሌላው የዚህ ተጫዋች አንዱ ትልቁ አቅም የሚባለው ምንድን ነው? የፋይናል ሰርድ ፔኔትሬተር ነው። የፋይናል ሰርድ ፔኔትሬተሮች አብዛኛውን ጊዜ በዚህኛው ዘመን ውስን እየሆኑ መጥተዋል። በተለይ ወደ መጨረሻው የሜዳ ክፍል በሚደረጉ እንቅስቃሴዎች ውስጥ የእነኚህ ተጫዋቾች ኳሊቲ በጣም አስፈላጊ ነው። የእነኚህ ተጫዋቾች የመጨረሻው እንቅስቃሴያቸው በቡድን ግንባታ፣ በቡድን እድገት፣ በቡድን የተሻለ መሆኑ ውስጥ ያላቸው አስተዋጽኦ በቀላሉ የሚተነተን አይደለም። ስለዚህ ተጫዋቹ የፋይናል ሰርድ ፔኔትሬሽኑን ስንመለከተው ሜዳ ውስጥ ከሚገኙት ኤሌት ተጫዋቾች በላይ አፈጻጸሙ ያደገ ነው። በሚሰለፍባቸው የ20 15 ደቂቃ እንቅስቃሴዎች ውስጥ የፋይናል ሰርድ ፔኔትሬሽን ወደ ስድስት ወደ ሰባት የሚጠጉ ፔኔትሬሽኖችን እያደረገ መግባት ይችላል። እነኚህ ፔኔትሬሽኖቹ ይበልጥ ደግሞ እየበሰሉና እሱም እየበሰለ ሲመጣ በእንቅስቃሴ የቡድኑን የመጨረሻ የማጥቃት ጥራት እንዴት ሊለውጠው እንደሚችል ማየት ቀላል ነው። ማክስ ዶመን ስለራሱ አብዝቶ መናገር የማይወድ አይነት ተጫዋች ነው። ነገር ግን ከቡድን ጋር በተያዘ ከቡድን ስራና ከቡድን እድገት ጋር በተያዘ ስለ አርሰናል እንዲሁም በቀጣዮቹ ዓመታት ምን ማድረግ እንደሚፈልግ የእሱ ፍላጎት ምን እንደሆነ ተጠይቆ በአንድ ወቅት የተናገረው ይሄን ነው። ከአርሰናል ጋር አዲስ ታሪክ መጻፍ እፈልጋለሁ። በአርሰናል ከዚህ በፊት ከነበሩት ተጫዋቾች ከሰሩት ታሪክ እኩል ያልተናነሰ ታሪክ መስራትን እፈልጋለሁ። ግን ነገሩ ቀላል እንደማይሆን አውቀዋለሁ። ወደፊት ግን በጥንካሬ በትጋትና በሌሎች የቡድን ጓደኞቼ፣ ከኔ በተሻለ ልምድ ባላቸው ተጫዋቾች እገዛ ግን ወደ ምፈልገው የህይወት መንገድ ዴስቲን ላደርግ እንደምችል ግን አስባለሁ። ይህንን ብቻዬን የማደርገው ነገር ሳይሆን ከቡድን ጓደኞቼ ጋር ሆኜ የማደርገውም ነገር ነው። የሚል አስተያየት ሰጥቶ ነበር። በእርግጥም በዚህኛው ዘመን እንደምታውቁት የተጫዋች የግል ስኪል እንዳለ ሆኖ ከተጫዋች የግል ስኪል በላይ የቡድን የጋራ እንቅስቃሴ ለአንድ ተጫዋች ሰርቫይቭ ማድረግ፣ በሜዳ ውስጥ የተሻለ መንቀሳቀስ፣ በሜዳ ውስጥ የተሻለ አቅም ያለው ሰው ሆኖ የመታየትን ስራ የሚሰሩት የቡድን ጓደኞች ናቸው። ተጫዋቾች ተጫዋችን ያፈርሳሉ፣ ተጫዋቾች ተጫዋችን ይሰራሉ ይባላል በተለይም ደግሞ ወጣት ተጫዋቾችን በተመለከተ ሚኬል ሜሪኖ ከቻምፒየንስ ሊጉ ጨዋታ በኋላ ጋዜጠኞች ሲጠይቁት ያው ሁለት ጎሎችን አስቆጥሮ ስለነበረ ከስላቪያ ፕራጋ በነበረው ጨዋታ ስለ ሄሊ ኢንድ አካዳሚ ሶስት ተሰላፊ ተጫዋቾች በአጠቃላይ አምስት ነው የተሰለፉት አሁን እያወራ ያለሁት ስለ ወጣቶቹ ነው ከዚህ በፊት ልምድ ስላልነበራቸው ወጣት ተጫዋቾች ማለት ነው ስለ እነሱ ሲጠየቅ ምንድን ያለው በአርሰናል የተለየ አቅም ያላቸው ተጫዋቾች እንዳሉ ለማረጋገጥ በዚህ ኳሊቲ ባለው ስኳድ ውስጥ ሰብረው ገብተው ቋሚ የመሆን እድል አግኝተዋል ይላል። ይሄንን እንዲሁ ዝም ብለው ያመጡት ነገር አይደለም። ይሄ ተጫዋቾቹ ያላቸው አቅም፣ ተጫዋቾቹ ያላቸው የተለየ ነገር እየሰጣቸው ነው ይላል። ማክስዶመንን ጨምሮ ማለት ነው። በእርግጥም ተጫዋቾቹ ያላቸው አቅም የተለየ በመሆኑ ነው እንግዲህ እነኚህ የአርሰናል ትልልቅ ተጫዋቾች ባሉበት ስኳድ ውስጥ ሰብረው ገብተው ቋሚ የመሆን እድል ያገኙት ማለት ነው። ሚኬል አርቴታም ይህንን ተጫዋች ሲያሰልፈው፣ ያሰለፈበት ዋነኛው ምክንያት መሰለፍ ስላለበት ሳይሆን በእንቅስቃሴ የተሻለ ነገር እንደሚሰጠው ስላመነና ራሱን ለማሳየት የሚችለው አቅም በሜዳ ውስጥ እንዲኖር ስለፈቀደለት ራሱን ለማሳየት ደግሞ የሚያስችለውን አቅም በሜዳ ላይ እንዴት እንዳሳየ በእንቅስቃሴ ተመልክተናልና የአርሰናል የአርሰናል የሄል ኢንድ አካዳሚ ውጤቶች ፍሬዎች አቅም በእንግሊዝ ውስጥ አሁን ትልቅ መነጋገሪያ ሆኗል። ትልልቆቹ የመገናኛ ብዙሃን ስለነኚህ ተጫዋቾች ነው የሚያወሩት። አቅማቸው የተለየ ነው፣ ያደገ ነው። በእግር ኳሱ የነኝ ተጫዋቾች በቀጣዮቹ ሁለትና ሶስት ዓመታት የሚኖራቸው ጉልበት የሚኖራቸው መሻሻልና እድገት ለቡድኑ የሚሰጠው ነገር ኤክስፔክት የሚደረግ ነው። ስለዚህ የተጫዋቾቹ የተለየ መሆን ተፈጥሯዊ ነው፣ ተጫዋቾቹ ያላቸው አቅም ስለሆነ ማለት ነው። ይሄንን ደግሞ እንደ አርቴታ አይነት አሰልጣኝ አግዞ የተሻለ ዲሞንስትሬት እንዲያደርጉ እድል እየሰጣቸው ይገኛል። ማክስ ዶማን ያው በቀጣዮቹ ዓመታት ምን ሊሆን ይችላል ብለን ስናስብ ከቪዥኑ ተነስተን ከቴክኒካል አቢሊቲው ከድሪብሊንግ ስኪሉ ከማንቱ ማን አሸንፎ ከሚሄድበት የእሱ መረዳት ይሄ ተጫዋች የተለየ ነገር ሊኖረው እንደሚችል ማወቅ ይቻላል። ያው ገና 2009 ላይ ነው የተወለደው ተጫዋቹ። 2009 የውድድር ዘመን ላይ አርሰናል በጣም ጥሩ የሚባል የአማካኝ ክፍል የነበረው ሰዓት ነው። እነኛ አማካኝ ክፍል ተጫዋቾች እነ ሳሚር ናስሪ፣ ሴስክ ፋብሪጋስ እንዲሁም አሌግዛንደር ህለብ፣ ቶማስ ሮሲኪ የነበሩበት የአማካኝ ክፍል ላይ በዛ ዘመን ነው የተወለደው። ሜትር ከ83 ሴንቲሜትር ይረዝማል። አሁን 15ኛ ዓመቱን ይዟል። በእንግሊዝ ሁሉም ተዋረዳዊ የሆኑ ወጣት ተጫዋቾች የሚሰለፉበትን እድሜ እርከኖች ነካክቷል። ሲክስቲን ሴቨንቲን ናይንቲን ላይ ያለውን ሁሉንም ነገር ነካክቶ ነው እንግዲህ የመጣው። በተለይ በእግር ኳስ ውስጥ ቼልምስፖርድ ኤሴክስ የሚባለው አካባቢ ጥሩ ጥሩ ተጫዋቾች አሁን ከቅርብ ጊዜ ወዲህ እየወጡበት ነው የሚገኘው እና ያደገውም ከአርሰናል ደጋፊዎች ቤተሰብ ነው። እናትም አባትም የአርሰናል ደጋፊዎች ናቸው። ከፍተኛ የሆነ የአርሰናል የመደገፍ ታሪክ ያለው ቤተሰብ ውስጥ ነው ይሄ ልጅ ያደገውና አባትም እናትም የተሻለ ተጫዋች ሆኖ በአርሰናል እግር ኳስ ክለብ ታሪክ ውስጥ ራሱን እንዲያሳይ፣ ራሱን የተለየ ተጫዋች አድርጎ እንዲፈጥር ይፈልጋሉ። የእነሱም እገዛ እንዳለ ነው ማለት ነው። ስለዚህ ማክስ ዶመን በቀጣዮቹ ዓመታት ምን አይነት ተጫዋች ይሆናል የሚለውን ሁላችንም ኤክስፔክት የምናደርገው ይሆናል ማለት ነው። እናንተ ምን አይነት ተጫዋች ኤክስፔክት አድርጋላችሁ? እስኪ እኔ ካወራዋቸው ሀሳቦች ውጭ ደግሞ በእናንተ በኩል የምታነሷቸውን ፖይንቶች ጣል ጣል አድርጉ። ላይክና ሼር እያደረጋችሁ ለሌሎች አድርሱ። ቤተሰብ እየዘገያችሁ ነው። አድርሱ፣ ለሌሎች እንዲደርስ አድርጉ።